ለአንድ ኤፒሶድ ነው፣ በቃ ችግር የለውም። ዛሬ እንግዲህ አዲስ ደዋይ ያለን እስኪ መስመር ላይ ይገኛል የሚለውን ነገር እንሰማና። ኧረ ዘግቶታል። ደውለህ፣ ችግር የለውም። አሁን ታሪኩን ንገረን ባጭሩ። እሺ፣ ታሪኩ መጀመሪያ ልጅቷ ላይ በደንብ በኦንላይን እየወራን ነገር ነበር እና እሺ በቃ ቻት ስናረግ ስናደረግ ነገር አሪፍ ነበር። ኬሚስትሪያችን በደንብ ቫይብ እያደረግን ነበረ ማለች ባ በጣም ተመቸች። ከዛ ሳዋራት ምናምን ነገር ሞር ኦፍ አውትዶር ፐርሰን ነኝ ምናምን ነገር ነው። እናንድ አጋጣሚ ሆኖ ደግሞ ዋና ምንድን በጣም ጫጫታ ላይ ነው ያለኸው ቦታ ላይ ትንሽ እና እኔ ዋና ትንሽ ሰነት ነበር ና ትሬነሪንግ እየደወለልኝ ነበር፣ ጠፋህ ምናምን ነገር እያለኝ ከዛ አጋጣሚ ሳስበው ሁለቱም ማች ያርጉልኝ እሷን ባለችኝ ቀን ትሬኒንግ ሲደውልልኝ እንደውም ልጅቷን ሰርፕራይዝ ላርጋት ና ወደ ማለት በቃ ወደ ዋና ምናምን መሰዳት እያሰብኩኝ ልጅቷንም አልነገርበትም፣ በቃ ሞር የሆነ ስፖንቴኔስ ሲሆነ ነገር በቃ ግን ዋና ስለ ስፖንታኒቲ ይመቻል ብለህ ነው ማለት ሰዓት ነግራት ለዋና እንዴት ለስፖንታኒቲ አይመችም ብለን አይደለም። እኔ ሰርፕራይዝ ማድረጉ ነበረ የፈለኩት እንዴት ነው ከነገርኳት ደግሞ ሪያክሽኗ ምናምን ብቻ በሞሮ ብቻ በሰዓቱ ላይ ኖርማል አልነበረ ማለት ነው። ችግር የለውም ብቻ በቃ እኔ ፒስ ነው ምናምን ብዬ አሰብኩኝና ልጅቷን ይዣት ከሄድኩ በኋላ ያው እንግባ ምናምን ልብሱንም እዚሁ እንገዛለን ብዬ ነገርኳት። እሺ አይ በቃ ይቅርብኝ፣ አንተ ስታይል እኮ ነገር ስትለኝ፣ ኦኬ እንደዛ ከሆነ ዋና ነው ኢንተርቴን የምታደርግበት ቦታ ነው፣ ቦታውም አይደብር ምናምን። በቃ ትንሽ ደቂቃ እኔ እስክለማመልክት ሴነሪ ጠብቅኝ እና ከጨረስም በኋላ ምሳ እንበላለን ምናምን ነገር አልኳት። እሺ አለች። አብረን ቁጭ ብላ ያው ስዋኝ ሱ አያይቼ ነበረ ትንሽ ደቂቃ፣ ትንሽ ዋ ወይ ምናምን ነገር። ከዛ በኋላ እንውጣ እና ምሳ እንብላ ስላት እንቢያለችኝ። በዞ ስደውልላት ቀጣይ ቀላገኛት ሞክራት ምን ብል ምንም የመለሰችልኝ አይደለም። ታገኘኝም፣ ብዙ ፍቃደኛ አይደለችም። እና እስቲ በእናንተ በኩል ትንሽ እድላችሁን እንድትሞክሩልኝ ብዬ ነበር። እኛ በጣም በብርቱ በብርቱ ይህን ነው ታትረን የምንሰራው። ስለዚህ አድን አርገበተተማመንብር ምን ደወልኩት ችግር። አንተ አሁን ከሷ ጋር እንደውላት መስመር ላይ ጠብቁ። ታትረን ነው ምን የምንረብሻት ሰላም ነው። እንቆቅልሽ ከሚባል የቲክቶክ ፔጅ ነበር ምንደውልልሽ። እንቆቅልሽ ከሚባል የቲክቶክ ፔጅ ነው ምንደውልልሽ እና የምንሰራው ኮንቴንት ምን መሰለሽ? ሰዎች የመጀመሪያ ዴት ከወጡ በኋላ እንትን ለሁለተኛ ጊዜ ያንን ሰው ማግኘት ካቃታቸው ለእኛ ይጠይቁንና እናጣራላቸዋለን። ለምንድን ነው ማግኘት ያልቻሉት ያንን ሰው የሚለውን እናጣራላችኋለን። እና አሁን አንቺ አንድ ፈርስት ዴት ወተሽ ሁለተኛ ጊዜ ካላገኘሻቸው ሰዎች ብዙ ላይ ብቻ ስቶሻዋለሽ ጥሩ ካስታወሹ አይቀር እሱ ደውሎልን ነበርና ስለ ፈርስት ዴታችሁም ነግሮን ነበረ። ግን ከዛ በኋላ አንቺን ኮንታክት ማድረግ ሲፈልግ ሲሞክር እንዳልቻለና ምክንያት እንዳላወቀ ግን የራሱ የሚያስበው ምክንያት አለው። ግን ደግሞ ከእሷ እስኪ ጠይቁልኝ፣ ያጣሩልኝ ብሎ ነው። ወደ አንቺ እንድትደውል ነው የምንፈልገው ምክንያቱን ላንቺ። እንዴት ነበር ዴቱ? ምክንያቱም ልነግራቸው የፈለጋቸው አይ ዴቱ በአጠቃላይ እንዴት ነበር መጀመሪያ ማለት እኔ ጋ አሪፍ አልነበረም። ያው ምኑ ነው አሪፍ ያልነበረ? ማለት መቶ በመቶ የሆነ ነገር መጥፎ አይሆንም ነው

ሱጋር አስቀምጠ ሊዋኝ በጣም እንረዳሻለን። ለፈርስት ዴይት የማይሆን ነገር እንደሆነ ይታወቃል። እሱም ግን እንትን ብሏል እና አሁን ይሄ ብቻ ነው ላይክ ላንቺ እንትን የሆነብሽ ነገር ነው። እንደሱ ሳይሆን ተረድተንሻል ተረድተንሻል። ግን መሰለሽ ይሄኝኝ ይለኛል ማለት እሷ ተቀምጣ እሱ ሲሆን ትሬነሩ ሲያሷኘው ይሄኝኝ አለኝ። አዲስ ሙቭ ተምሮ ሊሆን ይችላል። ኤክሳይትዱ ሊሆን ይችላል። ግን ደግሞ እሺ ይህንን ነገር እንተሆን ነው፤ አሁን እሱ ይህን ነገር እንዳደረገ ያውቃል፣ ልክ እንዳልነበር አውቋል። ግን አንቺን መጠየቅ የምንፈልገው ምንድን ነው? እሺ ዋና ቦታ ላይ እንደዚህ ያደረገ ማይደረግ ስራ ነው ያደረገው፣ ይዘነዋል። ግን ደግሞ ከእሱ ውጭ፣ ከዋናው ፓርቲ ውጭ፣ ከምን ልጁ ምን አይነት ፐርሰናልቲ ያሉ ጥሩ ነው ወይ? ይሄ ብቻ ነው ወይ? እንደዚህ እንድታደረግ ያስገድደች የሚሉት ተክለ ሰውነቱ ሲዋኝ ምናሲዋኝ እንዴት ነው አንቺ እንደምትፈልግ አይነት ነው ወይ? ቢዋኝም በኙ ግድ የለኝም፣ ግን ማለት የፈለገ ነገር ቢሆን ፈርስት ኢምፕሬሽን ነው። በጣም ልክ ነሽ። ስለዚህ ይሄ እሺ፣ እንደዛ ከሆነ እኛ ትንሽ የራሳችንን ተናግረናል። እስኪ አሁን ደግሞ ከእሱ ጋር መስመር ላይ ይገኛል። ና፣ ምን ትላለህ አንተ? ምን ትላታለህ? እዚህ ጋ ይኸውልሽ፣ ሚስአንደርስታንድ ስለተደራረግን እኮ ነው። እኔ ይኸውልሽ፣ ኖርማል ካዡዋል እንዲሆን ስላስፈለግኩ የነበረው እና ጀስት ሰፕራይዝ ላደረግሽ ስለፈለግኩ ነበር የነበረው በሰአቱ ላይ ና በቃ እና አውትዶር ነገር ነው፣ ፋን ነው፣ ዋና የሚያዝናና ነገር ነው እና ቢት ያለሽን ብዬ አላሰብኩም ነበረ። ከዛም ደግሞ ያው አይጌዲት ያው ትንሽ ለፈስዴት ይከብዳል ለእነሱ አንደርስታንድ አድርጌያለሁ፣ ግን እኔ በቃ ካዥዋል የሆነ ነገር ላለማድረግ፣ የሆነ ደስ የሚል ነገር ሜሞሪ የሚኖረው ነገር ለማድረግ ብዬ ነበር ያደረኩት፣ የነበረው ሳይባንከረ ብለ ነው ደግሞ አሰልጣኝንም ላለማስቀየር ነው አይደለም ከሌላው ትንሽ ለየት ለማድረግ ና ብ በቃ የሆነ ይገባኛል። ግን አይ ሁለቴ ማሰብ ነበረብኝ ሁለቴ አላሰብኩም። ግን እዛ ቦታ ላይ ግን ሁላ ስመጣ ጸጉሬ ተሰርቼ ነበር። ምናም እነዚህ ነገሮች ሆን አልመጡልኝ ነበር እና በቦታውም ደግሞ ሳይሽ ምናም ትንሽ ነርቨስ ሆንኩኝ። ነገር እና በቃ እንዳሰብኩት ነገሮች ስላልሆኑ ዝም ብዬ ቶሎ ጨርሼ ከዛ በኋላ ከአንቺ ጋር ፋን ለማድረግ ነው እና ትሬነሩም ደግሞ ሲያስጨንቀኝ ስለነበረ እኔ በቃ ብዙም እንደዚያ ስብ አልነበረም፣ ግን ያው አይ፣ ቆይ እሺ፣ አሁን ተረጋጉና፣ ግን አሁን ይሄ ዴት ፎርንሷል። በቃ ምንም ጥያቄ የለውም። ልክ ያልነበረ ዴት ነው አንድ ያለፈ አሁን ይሄኛው እሱ አሪፍ ከነበረ ምናምን አሪፍ ከነበረ ምናምን ይህንን አሁን ፓስት ኦቨርሉክ አድርገህ ነው ይሄኛውን ሌላ ዴት መውጣት ትፈልጊያለሽ እና ያንን ዴት ደግሞ እኛ ስፖንሰር እናደረገዋለን ሾው በሙሉ ነው ስፖንሰር የሚያደርገው እና ዋና ቦታ እንደማይሆን ደግሞ ቃል ስለዚህ ይሄ ያለ ነገር ነው። አሁን ፈርስት ዴት ላይ ፈርስት ኢምፕሬሽን ትንሽ ተበላሽቷል። በርግጥ ግን ሪከቨር ማድረግ የሚቻል ነገር ከሆነ እስቲ ብትሞክሪው ምን ትያለሽ? እኔ እንጃ አላውቅም። ምን ማለት እንዳለብኝ አላውቅም። ደግሞ ጎበዝ ሆኗል እና ሊያስለምድሽም ይችላል። እሱ እኮ ሮማንቲክ ለመሆን ብሎ ነው ተረጁ። የመጀመሪያ ታይም ላይ ቆይ ቆይ፣ እንዳልተጨቃጨቁ ድግ ነው እሺ። አቤት፣ እሺ። ስለዚህ አሁን እንዴት ምንቴ አለሽ? ሰከንዴት ቻንስ ለመስጠት ትስማሚያለሽ? አንድ ዚህ ጋር ግን አይደገፈኝም። ውሃ የሚባል ቦታ ነው፣ አስቢ ስ ዝም ብሎ ቻንስ አይከፋም። ግብዣ ነው ደግሞ አስቢ። አትሊስት እኛ ጋብዘናችሁ ትለያየላችሁእናንተናችሁ ሙሉ ሾው ነው የሚችለሽ ስፖንሰር የሚያደርገው ዴቱን ከተገናኛችሁበት ሰዓት ጀምሮ እኛ ግን በኋላ ግን ሪሊ ግን የሆነ ትራይ ለማድረግ ብትፈልጊም ግን አያስዱሽም። ከዚህ በኋላ ዋና ራሱ ቢያምርሽ አትሄጂም። ስለዚህ ሰከንዴቱ ሴታፕን እናደርገዋለን። ናይስ። በጣም በጣም እናመሰግናለን ሁለታችሁንም በውስጥ መስመር መስመርና እንግዲህ ያው እኛ የውጤት ሰዎች ነን እናመሰግናለን። ሰላሙን ሁለታችሁ እኛ ማለት ይኸውልህ ግን ግን እንዳዝራለን እና ብቻ ተሳክቶልናል። ዛሬ እንወዳቸዋለን ተሳክቶልናል። በውስጥ እናሳውቃለን። ግን ጾም ሲፈታ ብለን ነው ብለ ነው እንትኖች ጌቶችን ፖስፖን አድርገናቸው ነው። ከጾም በኋላ ጾም አልተፈታም፣ እዛ ነው እናስቆርላቸዋለን ብለን። ይመቻችሁ። እንቆቅልሾች ነበር።